ማንነታችን በህግ ጠይቀናል። ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። የአሁኑ መድረክ የተከፈተው እንወያይ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይህን አጀንዳ ከቀደም ትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናል። ትላንትና እና አባይ ወልዱ በነበሩበት ጊዜ ማንነት ኮሚቴ ህዝቡን ሲያነሳ እስኪ ህዝቡን እናዳምጠውና እስኪ በጉዳያቸው ምንድን ነው ብለው ትኩረት ሰጥተው አይተው አነጋግረውት ቢሆን የሁሉ ችግር አይኖርም ነበር። ስለዚህ በማፈን በማሰር ጉዳዩ ለመፍታት ስለተሞከረ ለብዙ ጎንደሪዎችም ለብዙ አማራዎችም ኢትዮጵያውያንም አስቆጥተው የመንግስት ለውጥ እንዳመጣ እናውቃለን። ስለዚ በጀመርነው ጉዳይ የያዘው አካል ጉዳዩ ይፈታዋል ብለን እናስባለን። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው የምንፈልገው። የማንነት ኮሚቴውም ነፍጥ አንግቶ አይደለም የተነሳው፣ ወረቀት እና እስክሪቶ ይዘን ነው ህገ መንግስቱም አምነን ጉዳያችን በዚያም በኩል ሊመለስ ይችላል ብለን አምነን ነው ወደዚህ ውስጥ ይገባል። ወደ ተፈናቃይ እና ተፈናቃይ ወደሚለው ጉዳይ ሲመጣ ግን እኔም ቢሮት አለው ጄነራል ምናለም በህይወት አለ። እዚች ጥራውያን እኔ 24 ባስ አቁም ያለ መከላከያ ማግዘውን አራግፈን መሬት አውርደን ሰብስበን በጭራሽ መሄድ የለባቸውም ብለን ተከራክረን ለግማሽ ቀን ያል ምንድነው ያሉ በዚያን ጊዜ አቶ ጌታቸው መረዳት ያለብህ እኛ እዚህ አንወርም፣ ወደ ሀገራችን ነው የምንሄደው? እኔ እየቀረጡ ስለነበሩ እንደዚህ የመከላከያ ጋዜጠኞች ስለነበሩ

ስርዓቱ ከሌለ አንኖርም ብለው በተሳሰብ የተማረኩ ሰዎች ብዙ ይኖራሉ። ወደ ወንጀል ስንሄድ ደግሞ ሰላማዊ ሰዎች ሊኖሩ ይችላሉ። አብዛኛው ግን አፈናቃይ አልነበርም። ያንን እንዴት ሆነ ሰፈራን በሰፈራ የመጣ እንዴት ነው ታሪኩ? ማንም ስለሚያውቀው አሁን ተፈናቃይ የትግራይ ሰፋሪ ተፈናቃይ ይመለስ ስንል የማህበረሰቡ ጥያቄ መርዳት አለባችሁ። ማንነቱ እንዴት ይመለስ? እንዴት እናስታርቆ በትግራይ በኩል ያለው ወልቃይት ጠገድ የምንለው ምዕራብ ትግራይ ነው የሚለው እ እሊቱም የትግራይ ግዛት ነው የሚለው። እኔ በጣም አመሰግነው አቶ ጌታቸው በፊት፣ ዛሬ ሁለተኛ ጊዜ ነው ስንገናኝ ይህን ጉዳይ ሳነሳ፣ እውነትህ ነው የወልቃይት ጉዳይ በሆነ በተለየ ነገር መመለስ አለበት እንጂ እውነትህ ነው። እኔም ይህን የትግራይ ግዛት የትግራይ ግዛት የሚለው አልቀበልም። እነዚህ ናቸው ትግራይ ግዛት ምናምን የሚል ነበር። ጀነራል ታደሰ ወረደ ነበረ አውሮፖስ ጋር እነሱ ናቸው ትግራይ ግዛት የሚሉ በሚዲያም ቢሆን ተው ብዬ ነበርኩ ብሎኝ ነበርና እኔ የተሻለ አመለካከት አለ። አቶ ጌታቸው በጣም አመሰግናለሁ። ጉዳዩ አሁንም በውይይት ንፍታዊ የሚለውም ጦሩ መነሳሳት ነው። አይታረቁ ገዳይ ሳይክስ ና ቢባል ወደ አንድ መንደር ወደ አንድ ቤት ና ቢባል ግን ሊጋደሉ ይችላል። ተመልሶ ደም ለማለ ላለመፋሰስ ብሎ ሽማግሌ ይለያያል። እና ይህንን ጉዳይ ቅሬታ ይኖራል፣ በትግራይ በኩልም ምናልባት ሊቱም ፖለቲከኛውም እየቀሰቀሰ ስለሆነ የትግራይ ሰው በደልን እያለለም በደሉን የሚል ነው። ምናልባት ሰው አንዳንዱ የትግራይ ሰዎች የሚላቸው በሚዲያ መቶ የሚናገረው ሰው እየሰማ ነው። እኔ ግን የትግራይ ሰው አውቃል ነው። እንዴት ያለ ማህበረሰብ እንደሆነ እንዴት መከራ ውስጥ እንዳለ የትግራይ ሰው እናውቃለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። ጉዳያችን በእግረ መንገዱ ህወሀት ለመከላከያ እንዴት አደረገ ወደ ጦርነት እንደት ተገባን፣ 2013 እንዴት ለውጥ መጣ ሌላ ነገር ነው። በእግዚአብሔር ፍቃድም በሀገር ሃይማኖት አባት ቆለትም የህዝቡ ድጋፍ ትግልም ለውጥ መጥቶ እኛ አሁን ነፃ ወተናል። ይህንን ለፓርቲው እናመሰግናለን፣ ለለውጥ መንግስት እናመሰግናለን። ቅሬታ ያለብንም ህዝቡ አሁን የሚለው ነው። ጥያቄ መመለስ አለበት፣ ተመልሶ ተፈናቃዮች መምጣት አለባቸው የሚል ያለ ያ ቢል፣ ፌደራል መንግስት በ24 ሰዓት መልሰዋል ብያለሁ። ግን የማንነት ጉዳይ ሲጠየቅ ትንሽ ደብዘዝ ያለም አቋም መልስ ያለ ይመስለኛል። ስለዚህ እሱ ትኩሳቱ ይብረድ፣ መፍትሄ ይደረግበት አፈጻጸሙም አንድ ሁለት ደረጃ ይበጅለት። ከዛ በኋላ ለትግራይ ህዝብ ሰላማዊ ሰው የሚመጣው የሚሻለውም ጉዳይ ከተፈታ በኋላ ቢመጣ፣ ካልሆነ ይህ እንደተዳፈነ ቅሬታ እንዳለ ተፈናቃይ አምጣ ብንል ግን ምናልባች ለፖለቲከኞች ፕሮፓጋንዳ ሊጠቅም ይችል ይሆናል። ለህወሓት አፈንጋይ ኃይሎች ምናልባት እንደራያና እንደጠለምት አቀላቅለ ጠለምት እናስገባለን ብሎ ለሚያስቡ ሊጠቅም ይችል ይሆናል። ለሰላማዊ ህዝብ ተረጋግቶ አይኖርም። ተረጋግቶ እንዲኖር ጉዳዮችን ይፈታ። እናንተም አይታችሁ በትክክል እንጂ እኛ የትግራይ ህዝብ መከራ እና ስቃይ ማንም ሰው የሚወድ የለም። የሰላማዊ ህዝብ የሰላም ወህዱ ኖሮ እናውቃለን። እንዴት የተቸገረ ነው ጉዳይ ባለመፈታት ነው ችግር የሚፈጠር ያለና እኔ እንደ ማንነት ኮሚቴም አሁን ለታሪክ አጋጣሚም የዞን አስተዳደር ሰርሆኝም ባለንበት ጉዳይ በሰላም ቢፈታ እኛ ፈቃደኞች ይሄ ግን

አምነዋል። አሸንፈናቸዋል ብሎ ቀሚሳቸው እየጎተቱ አዲስ አበባና ሌላ ቦታ ደርሶ ማንነት የሚጠይቁ አማራ ነው የሚል ሰዎች ስለተውነ ነው የሚሉት፣ እንጂ የማንነት ጥያቄውን በስርዓቱ ባለማስተናገዳችን ነው፣ የወልቃይት ጠገዴ ማህበረሰብ ሐሳብ ባለማዳመጣችን ነው፣ የኢትዮጵያ ሕዝብን ሐሳብ ስላላዳመጥነው ነው የወደቅነው የሚል የለም።